ሴትና ወንድ ለማምጣት ካምፓኒ እዚህ ሀገር ፕላስቲክ ካምፓኒ ፈልጓል፣ እና አባትሽ ወይም ወንድምሽ መምጣት የሚፈልግ ከሆነ ማምጣት ይችላል አለች። እኔ ግን ትኩረት አልሰጠም። ጓደኛኔም ደግሞ እንደዚህ ጠየቀቻት። እሷ ቤት ነበረች የምትሰራው፣ እና እውነት ነው ምናምን ብለን ጠየቀናት፣ አጣርናት። እኔ ደግሞ ብርለከማስጣትማሪ እኔ ጭንቅላቴ እንደዚህ አይገባኝም። እንዴት መሰለሽን የሚገባኝ ጉዳዩ አንቺ ሰው ልታመጪ ከሆነች ልጅ ጋር ተነጋግረሽ ነው መጀመሪያ ጥሩ አንዴ ወረቀትና እስክሪብቶያ ጥርት ብሎ እንዲገባኝ ከፈለሽ፣ እንደዚህ ዝርክርካ አድርገሻት ንገሪኝ። አንቺ ቤሩት ሀገር ሰዎች ለማምጣት ከማን ጋር ተነጋገርሽ? ከሆነ ከአራቦ ወንድ ነው ሴት ማነስብሻ አንቺ ቤቲ፣ ቤቲ እና አንድ ልብናኒ ማለት የቤሩት አረብ ጓደኛም አለች። አብረን ነው ቤቲ ተሻርክ ሶስት ናት ቤቲ ጓደኛዋና ስም የላትም። ጓደኛሽ አለች መቅደስ ትባላለች። አሁን ሆስፒታል ገብቶችቷ ነው ያለችው። ለዚህ መቅደስ እና አረቡ እና አረቡ ስንሰው አረቧ ጋ አለችም፣ ደስታ ትባላለች። ከሷ ጋር አብረ የምትሰራው ብር አካውን ሳተ ብር እንድናስገባ ያረገችው አበሽ በእናቶች ጭንቅላት ላይ እንደዚህ አታብሽብኝ። ቆይ እንዴ መጀመሪያ ቤቲ መቅደስና አረቡ ወንድ ነው? ሴት ወንድ? ሴት ናት። ታዲያ አረቡ ለምንድኛሽ? አረቧ ነዋ። ሴት ስትሆን አረቧ፣ አረቧና ማዳም ማለት ይቻላል አረቧ። ከዛ ሌላ ሰው ደግሞ ትጨመርሻለሽ። አሁን ደግሞ መጀመሪያ ሶስት ነበራችሁ፣ ቤቲ መቅደስና አረቧ ነበራችሁ። አራተኛ ሰው ደግሞ ስም ከአረቧ ጋር ተባብረው የምትሰራው ኢትዮጵያ አካውንት የምትሰጠው ኢትዮጵያዊ ደላላ የት ናት? አራም ቤሩት ላትሽ ያለችው ደስታ ትባላለች። ደስታ ትባላለች። ኦኬ፣ በቃ ደስታ። አሁን አራት ናችሁ። ሌላ አምስተኛ ሰው ልትጨምሪ ነው ወይስ አራቱ አራቱ? የለው አራታችሁ። እሺ፣ አንቺ የምትሰሪው ሌላ ቤት ነው? አዎ። እሺ፣ መቅደስ የምትሰራው ሌላ ቤት ነው? እሷ ቤት ትሰራ ነበር። አሁን ወጥታለች። ያቺ ደላላ አረባዋ ቤት ነበረች። ስታስፈራራ ወጥታለች። ትግባ። አሁን አለች እኮ እዚህ። እሺ፣ ትግባ መጀመሪያ መጀመሪያ ሀሳቡን ያመጣው ማን ነው? እሷ፣ ሴትየዋ መዳሟ። መዳሟ ሀሳቡን አምጥታ መዳሟ መጀመሪያ ለማን ነገረች? ለእኔም ነገረች፣ ለዛች ነገረች። ከዛ በኋላ መዳሟ ምን አገናኛቸው? አንቺ ማዳሟ ቤት ነው የምትሰሪው? በምን አወቅሻት? አይደለም ያችን ልጅቷ ጓደኛ ነበርኩና ያችን እሷ በኩል ነው ያወቅች። ቅብ ቁጥር ገበችና አወራችን። መዳም መጀመሪያ ለአንቺ አይደለም የነገረች፣ አረቧ ለደስታ ነው የነገረች። እሷ ደስታ ደስታ አይደለችም፣ መቅደስ ናት እዛ ቤት ደስታ። እደላለሁ የእኛን ብር የስጋበቃ አሁን መጣልኝ። አረቧ መቅደስ አረቧ ቤት ነው የምትሰራው? አዎ አረቧ፣ ከኢትዮጵያ ሰው ማምጣት ፈለገች። አዎ ከዛ ለመቅደስ ሰው አምጪልኝ አለቻት። ለመቅደስ ለየብቻው፣ ለእኔም ለየብቻው በውስ አለ። ለእኔም ብለኛለች። ጥሩ፣ አሁን እየገባ ይመጣ። በጣም ጥሩ ማዳሟ አሳከከኝ። ና ዊጌ እንትን አርጌ ወደ ኋላ ርቄ አክኬ ተመለስኩ። እሺ ለማካክ ነው ወደዛ ሄድኩት። ጠላት አለ ስክሪን ሪካርድ ያደርጋሉ። ከዛ ቺ ከካም ብለው ይለጥፉኛል። መዳሟ ሰው ማምጣት ፈለገችና መቅደስ መዳም ቤት ነው የምትሰራው። መዳም ለመቅደስ ሰው ማምጣት ፈልጋለሁ አለቻት። ከዛ ለአንቺም ደግሞ መታ አለችሽ መዳም። እና አንቺ በምን ተዋወቃችሁ መዳም? እና መቅደስ አረቧና መቅደስ የተዋወቁት እሷ ቤት ስለምትሰራ ነው። አንቺን ኬ ታወቀች የታውቃሽ ነው ያው፣ እኔን ያወቀችው ምክንያት ከዚህ በፊት ልጆቹን ታመጣለች ሴቶቹን ማለት ነው። በዛ የሆነች ልጅ አምጥታ ቢዛ በዛ በኩል ለእኔ እንከነበረች ያደማረቡ አደለ ደላላ ናት። አትይኝም እኮ ሰራተኛ መፈልጋ ለእህቷ ቤት ላክስቷ ቤት ምናምን ፈልጋ አንድ ሰው ፈልጋ መሰለኝ። አይደለችም፣ ደላላለች ሰው ማምጣት ነው ስራዋ ሴትዮዋ። አዎ፣ ሴቶች ግን ወንዶቹን አላውቅም፣ ሴቶች ታመጣለች ከኢትዮጵያ ኦኬ አንቺን ጠየቀችሽ ምክንያቱም ከዚህ በፊት አንቺ ሰው ስላመጣሽላት ለእኔ አላመጣሁትም ከዚህ በሷ በኩል ማንም አምጥቻ አለብን የሆነች ልጅቷ ምሰረበት ጥያቄ አንቺና አረቧ በምን ተዋወቃችሁ እንዴት እኔ ሰው ጠያይቄ እህትን ለማምጣት ጠየኳት ከዚህ በፊት በዛ ገብቼ ቢሮንሽ ሰው እህትን ለማምጣት ነው ስል አዎ አለቻት አላመጣችም በዛ ቁጥር ገብት ነው እኔ ወንድ አመጣለሁ አለችኝ እኔ ገብቼ መላቅ አምጥቻትም አላቅም አሁን ገባኝ። እሺ ከዛ በኋላ አንቺ እና መቅደስ እንዴት ተዋወቃችሁ? መቅደስ ጓደኛ ናት። እሷ ያቺ አረቧ ምን አለቻት? እባክሽ ለሁለቱስ፣ ከአረቧ ጋር በምን ተዋወቅሽልሽ? በመቅደስ በኩል እሷ ቤት ስለምትሰራ መቅደስ ጓደኛ ስሆ በማውራት ችሎታ ስለሌና መልሽ፣ ያቺ አረቧ እኔ ጋር ገበች ነ ሁሉም ቦይሳለ ሰራተኛ ለሁለት ወር

አንቺ ስንት ሰው ልታመጪ፣ መቅደስ ስንት ሰው ልታመጣ፣ ደስታ ስንት ሰው ልታመጣ ነው የተነጋገራቸው? ደስ ስለ ደስታ አናቁም። ደስታ የምታመቋ ያስተዋውቁ መቅደስ ጓደኛ ማሞች ስንት ሰው ልታመጡ ከኢትዮጵያ ተነጋገራችሁ? እኔ ወንድምሽን መታመጪ ከሆነ ረደሻለሁ አለ። ለማቅደም እንደዛ አለሽ። ከዛ በኋላ ለሁለታችንም ደሞ ምን አለቻስ ካምፓኒ የሚፈልገው አስር ሰው ነው፣ እና ረመዳን ሊገባ ነው። ረመዳን ሳይገባ በፊት ሰውዮ ይፈልጋል። ጥሩ ሰውዮ ነው። ይሄው አራት ቁጥር የጻፈች ነው መቅደስ ራሷ አስገብያ። እሺ፣ ስለዚህ ቆይ አስ መቅደስ አስፈለ አጭር መልስኩ ብትመልሽኝ ልባችን አይወርድም። አንቺ እና መቅደስ ወንድም አንቺ ወንድምሽን ብቻ ነበር ማምጣት የምትፈልጊው። ሴትዮዋ ከፈለግሽ ድርጅቱ አስር ሰው ነው የሚፈልገው ስትልሽ፣ ዘመድ አዝማድ ልታመጪ ወሰንሽ። በቃ መቅደስ ሰው ታመጣ አንድ ላሰራልሽ አይደለም። ከዛ በኋላ እሷ እባካቸው እርዱኝ፣ እኔን እርዱኝ እና ጥሩ ዘመሰውዬ ነው። እኔ ያውቋሉ ጓደኛዬ ነው። ሌላ ሰው ከምፈልግ የምታውቁ ልጆች ካሉ እንተባብሩ እና በዚህ ጥሩ ሰው ስለሆነ አስገቡ ስትል እኔ አጎቴ ልጅ እና ወንድም መቅድም እንደዛ ማለት ነው። ከዛ በኋላ እሷ ናት ብርን የወሰደች መግድ አውሪያንችም እንግዲህ ቪዲዮ ማብራት እኮ አይጠበቅብሽም ማሬ እኔ ቪዲዮ ስታበሩ የሆነ ነገር ታይቶ ዋርኒንግ እንዲሰጠኝ አልፈልግም ቪዲዮ ግዴታ ካልሆነ እርዳታ ገንዘብ እየጠየቃችሁ ካልሆነ የታመመ ሰው ማስረጃ ለማሳየት ካልሆነ በስተቀር አታብሩ ቪዲዮ ማለት ፍርሱታን ያለችው ይኸው የገንዘብ እርዳታ ፈልጋችሁ ነው የመጣችሁ አይደለም እንድታይ ነው አይደለም አይደለም ማለት አያስፈልግም ቪዲዮ አታብሪ ማሬ ምክንያት አንድ አካውንት በገስት ምክንያት፣ ይኸውልህ ያልጣሁት ይበቃኛሉ። ሁለተኛ አካውንት አታሳቱ። አሁን ይኸውልሽ አንቺ ወንድምሽን ብቻ ነበር ለማምጣት የፈለግሽው። ከዛ ሴትዮዋ ግን ጥሩ ካምፓኒ ነው አስር ሰው ይፈልጋል አለችሽ። በቃ ይሄን ያስገዳል። መቅለስ ማንን ነበር ልታመጣ አስባዊ ነበረ? እሷም እንደዚህ ወንድሟ ነበር፣ እሷንም እርዱ አለች። ይኸው ይኸውልሽ፣ ሀቢባ እኔ ከዚህ በፊት ከሴትዮዋ ቤት ሲሰራ ሴትዮው መልካም ሰው እንደሆነች ነበር አውቃት ማለት ነው። እና እኔ በሷ ቤት ኮንትራት አይደለሁም የውጫዊ ነኝ። ኦኬ፣ በውጪ ሆኜ ሲሰራ ያው እዚህ ቤሩት ሀገር ማንም እንደሚያውቅ ነው፣ ውጭ ሆኖ የሚሰራ ሰው ወረቀት የለኝም። እዛ ቤት እየሰራሁ እያለ እኔ ስለ ወንድሜ አወራት ነበር። ወንድሜና እኔ በጣም ተራርቀን ያለነው ምናምን እላት ነበርና ምን አለችኝ? ለምን ወንድምሽን እዚህ አታመጪውም? እዚህ አምጪውና በጣም ደህና ስራ አለና ምርቴሃ ሆኖ ይሰራል። አንቺም እየሄርሽ ታያለሽ። ወንድምሽን አምጪ ስትል በጣም ያረተመትል ምስል አለኝ ወንድሜ ልሽ በቃ ላምጠው ያለኝ እሱ ነው። አንድ ወንድሜን ያለኝ ስለዚህ ሌላ ወንድምም ስለሌለኝ እሺ አመጣሃለሁኝ ብዬ ጀመርኩ። ስጀምር አአ ለምን እሱን ብቻ ታመጪ ያለሽ ባንግላዴሽ እዚ እየሰራ የኔ ካምፓኒ ሲም ሰተናለች እዚ ጋ ረመዳን ስደርስ ባንግላዴሾች እየጾሙ በጣም ስራውን ሰውየውን እያከሰሩት ነው። ስለዚህ ጓደኞቹ ካሉ የተማሩ ከሆኑ ጓደኞቹ ካሉ ለምን አንድ ላይ ሶስት ሆኖ ከሱ ጋር አራት ሆኖ አይመጡም ስትል ወንድሜን ደውዬ የጠየቅኩት ጓደኞችህ ለመምጣት ፍቃደኛ ናቸው ወይ ብዬ ስለው፣ አዎ ችግር የለውም እነሱ እኮ ይመጣሉ ስራ ፈላጊዎች ናቸው አለ። በቃ ተዘጋጁ፣ በዚህ በሁለት ወር መካከል ትመጣላችሁ ብላለች ሴትዮ። ፓስፖርታቸውን በአስቸኳይ ላኩልኝ ስላቸው፣ ወዲያው ላኩልን። ገንዘቡን አስገቡት፣ ለእያንዳንዱ ሰው ሰባት ከሀምሳ ሰባት ከሀምሳ ዶላር ማለት ነው ከዛ እነዛ ሰዎች ገጠር እንግዲህ የገጠር ኑሮ ማንም እንደሚያውቅ ነው፣ ያለውን የሌለውን አውጥቶ ሽጦ ቤተሰብ እጅ ላይ ያለውን እንዳለ ሽጦ ገንዘቡን ካስገቡልን በኋላ አንድ ደስታ ተብያዋለች፣ አበሻ ናት። ደስታ በእሷ አካውንት ነው ገንዘብ ሲገባ የነበረውና ገንዘቡ ልክ ገብቶ ካለቀ በኋላ ደስታ ምናለችን? እኔ እኮ ይህችን ሴትዮን አላቃትም እኔ የማውቃት በትንሽ በአጭር ቀን ነው፣ አላውቃትም ብላ ነገሩን አበላሸችው። ከዛም በኋላ ይሄ ነገር ወዴት እየተቀየረ ነው አልና እኔና ቴዲ አወራን። በቴዲ በኩልም የተከፈለው ከቴዲ ላይ አምስት መቶ ወሰደች፣ ለእያንዳንዱ ሰው አምስት መቶ አምስት መቶ ዶላር፣ ከእኔ ላይ ደግሞ ሰባት ከአምሳ ሰባት ከአምሳ ወሰደች። ከዛም በኋላ እንዴ አንድ አንድ ካምፓኒ እየመጡ እየመጣው አይደለ፣ ለምንድን ነው ይሄ ገንዘብ የተዛባ የሆኑ ከኔ ሰባት 50 ከቴዲ ደግሞ 500 ዶላር ለምን ሊሆን ቻለ ብለን እኔና እሷ ስንነጋገር፣ ቴዲ ደወለችላት። እቺ ልጅ ማለት ነው አሁን ቤቲ ብላ የጻፈችው ልጅ። ማስረዳት ሴትዮ ኦልሬዲ አልፈለገችም፣ ተነጫነጨች። እንዲሁም ከፈለጋችሁ ገንዘባችሁን እኔ መልሳለሁ አልፈልግም ብላ። ያው አሁን አራት ወር ይይዟል። ገንዘቡን በወሰደችሁ በሶስተኛ ቀን ነው እኔ አላመጣም ወንድሞቻችሁን አልፈልግም አላመጣም ብላ ያቆመችሁ ማለት ነው። ገና ለረመዳን ገና አርባ ቀን እያለ ያቆመችሁ። ከዛም በኋላ እኛም የፈለግነው ምንድነው መስማት ነበረ። ለምን ከነያ ሰባት ከሀምሳ ለምን ወሰደች? ትክክለኛ እያመጣች ከሆነ እኔም በቤቷ ላይ አስቀምጠኝ። እንደገና ደግሞ ከታዲ ደግሞ ለምንድን ነው አምስት መቶ የወሰደችው እሱ ጋር መረዳት ስለነበረብን፣ በቃ አላስረዳችሁም ብላ ከዛችኛው ከአበሻው ጋር ሆኖ ገንዘባችንን በልቶ ቀሩ። አሁን በየደቂቃው እንትን ላታለኝ፣ እሰጥሻለሁ፣ ነገ እሰጥሻለሁ፣ ዛሬ እሰጥሻለሁ፣ ነገ እሰጥሻለሁ እያለች በቃ ማስፈራራት ነው ስራዋ ማለት ነው ሴትየው ነጌ ዛሬ እያለች አልሰጥም ማትልም እሰጥሽ አለው ነው ምትል። ዛሬ ራሱ አኪም ቤት እያለውት ኦክሲጅን እንትን ብዬ እያለ ስቶሪ ያደረገችውን አይታ፣ ምንድን ነው እንደዚህ የሚታደርጉት? እኔ ገንዘቡን ይሰጣቸዋለሁ ዛሬ እሰጣለሁ ብለ ነበረ። የለም በቃ ነው በቃ ነጌም እንዲ ትላለች። የለም ግን እዛ ቤተሰብ እየተጎዳ ነው ያለው። ገንዘቡን እንደዚህ ያለውን የሌለውን አውጥቶ ሽጦ የላኩት ሰዎች እየተጎዱ ነው ይህንን ነገር ቢያንስ አይታ ለእኛ መርዳት የምትችለው ያችኛነ ደስታ ኢትዮጵያዊት ማለት ነው። ገንዘቡን ወስዳ የሰጠች ልጅ እኛ መርዳት ትችላለች። ሲሆን ለምን እኛ በሷ አካውንት ስለሰጠን በሷ ኃላፊነት ስለነበረ እሷ ግን ጀርባ ሰጥታለች ተደብቃ። ስለዚህ አሁን ትልቁ ቁልፍ ያለው ደስታ ጋ ነው። ደስታ ትጠራ። ደስታን በአንድ ያንን ነገር ሁሉ ያመጣችሁ አዳስታናት ምክንያቱም ምንም ባላደረኩ አዳግሩት። እንደው ለወንድ ልጅ ቤሩት ስራ እንደሌለ እያወቃችሁ እንደሌለ ውቄኔ መዳምንም ማስታደዳቻ ጠይቅያታሉ መዳምን ማናግራለች አውቀ አው ብለ መዳምንም ሸውዳለች። እዚ ውስጥ እኔ እንኳን መዳምንም ይህ እንዲ አይነት ድርጅት አለ ብላለች እኔ አላውቅም አሉ። በጣም ከባድ እኮ አሁን ደስታን አሁን ጭራሽ ደግሞ ደስታ እኔን እያስፈራራች ነው። በመዳሜ በኩል ዛሬ ስቶሪ ላይ አርጋለች። የታመመችን ሰው እኛ አይደለም ብለ መዳሜ ደውላ አገር ቤት አስላኪ ብላ መዳሜ እኔን ልትዲክት ይሄ ሁሉ የምታረገው ደስታ

መዳሜን ጋር እያሳዘች ነው። ጌታን እኔ በጣም ችግር ስላት ነው። ቆይ አንዴ እየደወልኩላት ነው። ሄሎ አሎ፣ ደስታ ሰላም ነው? ምነው እንደዚያ አበዳቸው? አንቺ ምነው እንዲያበዳቸው ጌታ ይቅር ይበላቸው። እኔ እንደም ቁጥሮች ጠፍቶብኝ፣ ወይኔ እንደም ቁጥሮች ጠፋ። ስልኬ እንዳለ ፎርማቶን እንደም በአይፓድ አምትቼ የቀሩትን የገለበጥኩኝ እንደ መግቤት ላኛ ያልኩኝ የአንቺ ስልክ ማ የጠፋው እኮ እኛ ገንዘቡን ባስገባ ነው፣ በሶስተኛ ቀን ነው እንትንሽ የጠፋው። እሱ ችግር የለውም። ለማንኛውም ምን የጠፋ አካውንቶቹ የት አድርገሽዋል? ጠፍቷል ብለ የኔ ስልክ ነው ምልሽ። የኔ ስልክ አካውንት ስልኬ ነው ምልሽ። ስልኬ እንዳለ ፎርማት ሆኖ አይፓድ ገዝቼ ነው ጌታ እየቀረውን የገለበት ሙሉ መረጃ እንዳይጠፋ እንዳይጠፋብኝ። ስልክሽን ኬት ላገኝ? ምን ነው እንዲያበደች እንትና ግን እና አራት ወር ሆኑ እኮ አራት ወር ሆኑ። በሰው ነፍስ እኮ በጣም እየተጫወተች ነው። ስለዚህ እስኪ ለማንኛውም አልወጣችም። በሚሊዮን ብትጫወት አናሽው ዛንዴ የሚያስረዳኝ ሰው አለ። ብላክ ማርኬት አንቺን ለማታቂ ሰው ትልኪያለሽ። ለማንኛውም ሰው እግዚአብሔር የሰራውን ይስጣት። እኔ እንደውም ጌታን አላወኳትም። በደቡብ አፍሪካ ቁጥር ገብቶ ከኤምባሲ መሰለኝ የእኛ ልጆች መስሎኛል። ጌታን በሰሞኑን ልጆች ከፎቅ ላይ ወድቀዋል ሲባል ጌታ አለ ምልሽ የእኛ ልጆች ናቸው። ቤትቢቤትማቀው ድምፅ ነው ቆስሚ መግዲ ቤትም ቦታ መቅረብ የምችል ሰው ነኝ። ደስታኛ ሐኪም ቤት ነው ያለሁት። ፕሊዝ፣ ዶክተሮቹ እንትን እንዳይሉኝ። አሁን ሀቢባ ቤት ትፈለጊያለሽ፣ እዛ እያስጠረንሽ ነው። ግቢ እና ማስረጃውን ስጪው የት ነው የሚያናት? ሀቢባ ቤት ቲክቶክ። ቲክቶክ አልጠቀምም እኮ ውድ ቲክቶክ የለኝም እኮ የትም መቅረብ እችላለሁ አላልሽም። ዳውንሎድ አድርጊ፣ ቲክቶክ በነፃ ነው። አፕሊኬሽኑን ዳውንሎድ አድርጊ። በስልክ በውስጥ ማስተናገድ በውስጥ ማስተናገድ አትችልም። እሷ በቲክቶክ በፊት ለፊት ነው የምታወራው። ቲክቶክ ነበር ቲክቶክ ነበር ፎቶ

ምክንያቱም ያን ጊዜ ላይ የነበራቸው ነገር እንደዛ አልነበረም። ከሴትዮ ጋር አብራችሁ እንደምትሰሩ ነው። ሴትዮ በቪዲዮ ሁሉ ደውላ የተናጋገራችሁት እኔ እዛ ቤት ቁጭ ብዬ ከሴትዮ ጋር ቁጭ ብላችሁ ሲታወሩ ነበረ እኛ